ሰላም ጤና ስጥልኝ የተወደዳችሁ እና የተከበራችሁ ክብራትና ክብርን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ማክሰኞ ረፈር የመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮ ትጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፎ የተለያዩ ጉዳዮችን እንግዲህ እያነሳን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። አድማጮቻችን ተመልካቾቻችን ሰሞኑን እንግዲህ በተለያዩ ሶሻል ሚዲያዎች የኤርትራው ፕሬዚዳንት ሳያስ ኢሳያስ አፈወርቂ ሰላሳ አራተኛ የኤርትራ ነፃነት ክብረ በዓል በማስመልከት አንዳንድ ንግግሮችን አድርጎ ነበር። እንግዲህ የአፍሪካ ጂኦፖለቲካ እንዲሁም አሜሪካን ጨምሮ ሌሎች ጎረቤት ሀገሮች እና ኢትዮጵያንን በሚመለከት በርካታ ጉዳዮችን በማንሳት በተለይ ብልጽግናን የተቹበት ሁኔታ ነው ያለው እኔ እዚህ ላይ ትንሽ ግር ያለኝ እና እንደው አንዳንዶች ታዋቂ ሰዎች፣ ፖለቲከኞች እውነት ይህ ጉዳይ ሳይገባችሁ ቀርቶ ነው ወይስ አውቃችሁ ለመምሰል እና ለማስመሰል ነው የሚለውንም ነገር ለማንሳት የሞክርኩበት ሁኔታ ነው ያለው። ትላንትም ቀጥታ ስርጭት ላይ በመልካም ሚዲያ በተወሰነ መልኩ ጠቆም አድርጌ ለማላፍ ሞግሬ ያለው ፕሬዚዳንት ኢሳያስ አፈወርቂ ከተጠቀሙት ንግግሮች ውስጥ ኦሮሞማ የሚለውን ጉዳይ ብቻ ነው ይላቸው። በዛ ላይ የተወሰኖችን ነጥብ ጣል አድርጌ ለማለፍ የሚሄድበት ሁኔታ ስላለ ነው። እኔ ኦሮሞ ነኝ፣ እኔ ኦሮሞ ነኝ። በኦሮሞነቴ አልጠራጠርም እንደው ግልጽ የሆነ ነገር ለማስቀመጥ ያክል ማለት ነው። ሰባት ዘሬን ብትቆጥር ምንም ነገር አታገኝም። ኦሮሞ ነኝ በቃ ኦሮሞ ስለሆንኩኝ መጥፎ ነው ወይም ደግሞ ለምን ኦሮሞ ወንክ የሚለኝ የለም የሚል ካለ ጉዳዩ ነው። ነገር ግን ኦሮሞማ የምለው ኢሳያስ አፈወርቅ የተጠቀሙትን ንግግር ኦሮሞማ የምለው የቱጋ ስድብ እንደሆነ የሚነግረኝ ሰው ካለ እኔ ይቀጣል፣ በራሴ ማንነት ኦሮሞማ ኦሮሞማ ማለት ኦሮሞዎች ማለት በብዛት ስትጠራ ኦሮሞማ ስትል ኦሮሞ እንደማለት ነው ኦሮሞማ ቤት በኩል ስድብ እና ቤት በኩል ነቀፍ ቤት በኩል ጥላቻ ንግግር እንደሆነ ፈልጌ ነው ያጣሁት። ለምንድን ነው ጥቃቅን ነገሮችን እየፈለግ ለመምሰል እና ለማስመሰል ለምን እንሞክራለን? በተለይ አንዳንድ ታዋቂ ሰዎች ኦሮሞንን የምትሉ ፖለቲከኞች ይህንን ጉዳይ እንኳን መፍታት አቅቷችሁ። ኦሮሞማ የምለው አንዳንድ ሰዎች ይሄንን ነገር ስድብ መስሏቸው ወይ የሆነ ነገር መስሏቸው ኮሜንት ሁሉ ሲጽፉ ተመልክቻለሁ። ትላንትና ቀጥታ ስርጭት ላይ እንደዚህ የሚያደርገው ኦሮሞማ ነው እንደዚህ፣ በቃ እንደዚህ የሚያደርጉ ኦሮሞማ ነው ካለ እንደዚህ የሚያደርጉ ኦሮሞዎች ናቸው ብሎ እንደመጥራት ነው። ሌላ ነገር ምንም ነገር አይደለም። ኦሮሞዎች ናቸው፣ ኦሮሞማ ኦሮሞዎች ናቸው ብሎ ካለን አንድ ሰው በማንነታችን ኦሮሞ በመሆናችን በኦሮሞነት አንድ ሰው ሲጠራን እንዴት ነው ጥላቻ የሚሆነው? እንዴት ነው ስድብ የሚሆነው? እንዴት ነው ነቀብ የሚሆነው? ይሄ ነው ያልገባቸው። ወይ በተቀጽላ ስም ከዚህ በፊት እንደሚባለው ጋላ ተባለ ጋላ ተባልኩኝ ጋላ አሉን ይሄ ራሱ ስድብ አይደለም። አማራውን ነፍጠኛ ጎጠኛ በቃ የማይሉት ነገር የለም ኦሮሞን ደግሞ ጋላ እነዚህ ነገሮች ሁሉ ስድብ አይደለም ነፍጠኛ ማለት ስድብ አለ አማራ ከልጅነቱ ጀምሮ ነፍጥ አንግቶ ነው ካብቶንም እርሻውንም ነፍጠኛ ማለት ያ ነው። ሌላ ምንም ስድብ አይደለም። ጋላ ማለት ስድብ አይደለም። ስድብ ነው ብሎ የሰየሙት የራሳቸው አመለካከት ነው። ኦሮሞማ ማለት ስድብ አይደለም። ቤት በኩል ስድብ እንዳደረጋችሁ እኔ በጣም ነው የቆጨኝ። በእንደዚህ አይነት ገመድ ጉተታ ውስጥ ገብተን የጋራ የሆነውን ጠላት እንዴት ነው ማሸነፍ የምንችለው? ይሄ አጀንዳ ሆኖ ሶስት ቀን ዛሬ ግንቦት ስንት ነው? ይሄው ለሶስተኛ ቀን እንዲሁ ይራገባል። ሀያ አራት ሰዓት ማለት ነው። ሌላ ስራ የላችሁ? ለምንድን ነው ለወንድሞቻችን ድምጽ መጥቶ ልብ ካላችሁ አምሮ ካላችሁ አስተሳሰብ ካላችሁ። ቀጥታ ወደ ሌላ መረጃ ሲሄድ የህክምና ባለሙያዎች የጀመሩት አድማ ለሁለተኛ ሳምንት ቀጥሏል። ትላንትና ሰኞን ጀምሮ እንግዲህ ዛሬ ለሁለተኛ ቀን ሆስፒታሎቹ ጸጥረች ብሎ ባዶ ነው። እንግዲህ አንዳንድ የጤና ተቋማት የአድማውን አድማውን እየተቀላቀሉ ይገኛሉ። በትላንትናው ሰኞ አድማው ቀጥሏል። ትላልቅ ሆስፒታሎች በተለይ ከአዲስ አበባ ተለያዩ ሆስፒታሎች ትላልቅ ሆስፒታሎች ናቸው የሚባሉት እንግዲህ ሪፈራል ሰርጂካል ሆስፒታሎች ጸጥረጭ ብሎ እንደዋሉ ነው የተገለጸው። አሁን እየተደረገ ያለው አድማ የሐኪሞችን ጥያቄ ተመልሶ ወደ ስራ የሚመለሱ ከሆነ በኢትዮጵያ ታሪክ እንግዲህ የሌሎች ተቋማት ጥያቄም በእንደዚሁ አይነት እንደሚመለስ እና ውጤትም እንደሚያመጣ ማረጋገጥ ነው። ነገር ግን ሐኪሞች በእንደዚህ አይነት በዚህ ደረጃ ተሰልፎ ተጽዕኖ ፈጥረው ያለ ውጤት የሚበተኑ ከሆነ አንደኛ ይታሰራሉ፣ ሁለተኛ ተመርጠው ከስራ ይባረራሉ፣ ሶስተኛው እና አደገኛው በኢትዮጵያ ታሪክ አገዛዙ ምንም አይነት አድማ በአድማ ሳይበገር እንደማይሸነፍ ወይም ደግሞ እነዚህ አክሞች መሳቂያ መሳለቂያ በሌሎች ጥያቄ በሚያነሱትም እንደ ምሳሌነት ተነስቶ ሀክሞች ያለ ምንም አይነት ውጤት ደክሞ ታስሮ ተደብድቦ ተበተኑ፣ ውጤት አልባ ሆነ። ስለዚህ ከነሱ አይታችሁ ስርዓት ብትይዙ ይሻላሉ እየተባሉ ሌሎችም በሰልፍና ጎዳና ላይ ወጥቶ ጥያቄዎቻቸውን መጠየቅ እንዳይችሉ የሚያደርግ አደገኛ ጉዳይ ነው። ይሄ ማለት ምን ማለት ነው? በግልጽ አማርኛ የሐኪሞቹ ጥያቄ ህዝቡም ከጎኑ ሆኖ ህዝቡ ከጎኑ ተሰልፎ ሌሎች በእንደዚህ አይነት ችግር ውስጥ ያሉ ተቋማት መምራንን ጨምሮ ከሐኪሞች ጎን ተሰልፎ ይሄ ጥያቄ በትክክለኛና እውነተኛ መልስ አግኝቶ መመለስ መቻል አለበት። ይሄ ካልሆነ ግን በኢትዮጵያ ታሪክ ለአንዴና ለመጨረሻ ሐኪሞቹ በእንደዚሁ አይነት ሁኔታ የሚበተኑ ከሆነ በጣም አደገኛ ሁኔታ ነው የሚሆነው። ስርዓቱ አምባገነን ሆኖ በኢትዮጵያ ውስጥ በሰልፍ መፈክር በማሰማት እና ጎዳና ላይ ወጥቶ ጥያቄን በመጠየቅ ምንም አይነት መልስ እንደማይመለስና በዚሁ አይነት አምባገነን ሆኖ እንደሚቀጥልና አሸናፊ ሆኖ እንደሚወጣ ሊታወቅና ግንዛቤ ውስጥ ሊገባ ያስፈልጋል። ይህንን ቆም ብለን መመልከት ያለን ሐኪሞቹ አሁን እየሄዱበት ያለው አካሄድ ጥሩ ነው። እዛ ውስጥ በሚሄዱት አካሄድ እያደረጉ ባሉት ጫና የብልጽግና የውስጥ አርበኞች የሉም ማለት አይደለም። ሞልቷል። ካድሬዎቹ የሐኪሞችን ጋውን ለብሶ ሐኪሞችን መስሎ በቀበሌ፣ በወረዳ፣ በዞን፣ በተለያዩ ወረዳ ከተሞች ስብሰባ እያደረግን ነው፣ እየተወያየን ነው በማለት አድማውን ለመበተን ከፍተኛ ስራዎች እየተሰሩ ይገኛሉ። ከዚሁ ጎን ለጎን ደግሞ በተለያዩ ጥቅማ ጥቅም እና ተንካላ የሆኑ ነገሮች ሀኪሞቹን ለመበተን እንዲናደርግላለን፣ እንዲንወጣላለን፣ እንዲንቆርጥላለን፣ እንዲንፈልጥላለን የከተማ ቦታ እንሰጣለን በሚል ሙከራዎች እየተደረጉ ይገኛሉ። እነዚህ ሁሉ ሙከራዎች እንግዲህ ምንድን ነው የሚያመላክቱ? ፓወርን መበተን ነው መቀነስ ነው ሀይልን መቀነስ ነው። መቶ የነበሩትን ወደ አምሳ ማስገባት ነው ሃምሳ የነበሩትን ወደ ሀያ አምስት ማምጣት ነው። ከዛ ተስፋ ማስቆረጥ ነው። እንደዚህ አይነት ስራዎች እየተሰሩ ይገኛሉ። ጥንቃቄ እንዲደረግ ነው። አንዳንድ ከዚሁ ውጪ እንግዲህ በኢትዮጵያ ውስጥ ማንም ከሆነ በቡድን ተቋማትን በሰልፍና በአድማ ውጤት ማምጣት እንዲችሉ ሐኪሞቹ አሁን የያዙትን መንገድ መልቀቅ እንደሌለባቸው ነው። ይሄ ካልሆነ ግን ሕዝቡ ሐኪሞችን በችልተኝነትና በእንደዚሁ አይነት ሁኔታ ቤቱ ተቀምጦ በቴሌቪዥን እና በስልካቸው መረጃ ብቻ የሚከታተሉ ከሆነ ሐኪሞቹ የመሰላቸት እና አንዳንድ ጠለፋዎችም በገንዘብም በጥቅማጥቅምም የብልጽግና ቤተሰብ የሆኑ ሐኪሞችም ኃይል የመበተን ስራዎችን ሰርቶ ውጤት አልባ እንዳይሆን ጥንቃቄ መደረግ አለበት። የሐኪሞቹ ውጤት ተስፋ የሚያስቆርጥና የሚበተን ከሆነ መምህራኖቹም ዋጋ አይኖሯቸው መምህራኖች ብቻ ሳይሆኑ በኢትዮጵያ ታሪክ የተለያዩ ተቋማት ምንም አይነት ጥያቄ ጠይቆ መልስ አያገኙም ማለት ነው ከአሁን በኋላ። ስለዚህ ይሄ እንዳይሆን ጥንቃቄ መደረግ አለበት። በጣም የሚገርመው የአዲስ አበባ ከተማ ቤቶችና ልማት ከኢትዮጵያ ንግድ ባንክ ጋር የተፈራረሙበት ለአክሞች ቤት እንሰጣለን መሬት እንሰጣለን ሙከራ ያደረጉበት ሁኔታ ነው ያለው። ገንዘብም የለም፣ መሬትም የለም። ውሸት ነው። ይሄ ሰልፉን ለመበተን የተደረገ ሴራ መሆኑ ሐኪሞቹ ሊታወቁ ያስፈልጋል። ይሄ ባዶ ፕሮፓጋንዳ ነው፣ ፍሬ ያለለው ባዶ ፕሮፓጋንዳ ነው። ይሄ በዛ መልኩ ነው መታየት አለበት። ተቃውሞ ዛሬም ቀጥሏል። ሌላው ወደ ትግራይ የሚወስደን መረጃ ነው። ጥቆም የሚያደርግላቸው አቶ ጌታቸው ረዳ እንግዲህ ያሉት ነገር ተሳክቶላቸዋል። ጊዜያዊ የትግራይ ክልል ርዕሰ መስተዳደር በነበሩበት ሰዓት እንግዲህ መፈንቅለ መንግስት ተፈጽሞባቸው ነው ራሳቸው መስክሯል። አየር ማረፊያ የምትሄድ ጥንቃቄ በተሞላበት ነው ያመለጥኩ፣ ያሉበት ሁኔታ ነው ያለው። ነገር ግን ከትግራይ ፖለቲካ አርቅን ብሎ ነበር ቀደም ስል ያሰቡት ነገር ስላለ ያንን ነገር አሳክቷል። እንግዲህ ፓርቲያቸው በምርጫ ቦርድ ፓርቲ ማቋቋማቸው የሚታወስ ጉዳይ ነው። በምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ማግኘቱ ተሰምቷል። አቶ ጌታቸው ረዳ የእሳቸው ካቢኔ ያቋቋመው ነው እንግዲህ ዲሞክራሲያዊ ሳምራት ሳምራት ትግራይ የሚል ስም ተሰጥቶታል። ጊዜያዊ የምዝገባ ፈቃድ ከምርጫ ቦርድ መረከባቸውን አስታውቋል። እንግዲህ አለማቾቻችን፣ ተመልካቾቻችን ይሄ እንግዲህ ህዋትን የሚያመናምን እና ህዋትን የሚያቀጭጭ ፓርቲ ነው ማለት ነው። ህብረተሰቡም ህዝቡም ይህንን አዲስ ፓርቲ ያው እንደምታውቁት ኢትዮጵያ ውስጥ የሆነ አዲስ ነገር ሲከሰት ማህበረሰቡ ወደዛ ነው ዞር የምለው። በምግብ ቤት ደረጃ እንኳን ጥሩ ምግብ እየሰራ አሮጌ ከሆንክ የሆነ የምግብ ቤት አዲስ የሆነ ታላቅ ቅናሽ ብሎ ከለጠፈ ህዝባችን ወደዛ ነው እንትን የምለው ምናልባት ነጌታቸው ረዳ ህወሓትን በዚህ አይነት መልክ የማመናመን እና የማንቆጣቆት ስራን ለመስራት የሄዱበት አካሄድ ይመስለኛል የብልጽግናም እጅና ድጋፍ ያለበት ነው ነው በርካቶች ሀሳባቸውን እየሰጡ የሚገኙ ምክንያቱም በኢትዮጵያ ታሪክ ከፓርቲዎች ውስጥ ተጽዕኖ ፈጣሪ ሆኖ እንደ ፓርቲ ብቻም ሳይሆን የታጠቀ ኃይል ሆኖ የተንቀሳቀሰ ያለው ህዋት ነው። ለፌዴራል መንግስትም ስጋት ቁጥሩ አንዱ ሆኖ ሲያስጨንቀው የነበረው አንዱ ህዋት ነው። ህዋትን እንግዲህ እንደ ቅርጫ ስጋ የመከፋፈል ስራዎች ናቸው። እንግዲህ ብልጽግና የሰራው ተሳክቶለታል። አሁንም ይሄንን ነው እያደረገ የሚገኘው። በሌላ መረጃ በደቡብ ምስራቅ እስያ ጉብኝት እያደረጉ ባሉበት ወቅት በአውሮፕላን ውስጥ ከባለቤታቸው ጋር ትንሽ ከተነጋገሩ በኋላ ማይክሮን በምስታቸው ተገፍትሮ በጥፊም ተመቷል። ካሜራ አይን እንደገቡ ነው መረጃዎች የሚያመላክቱ። ከአውሮፕላን ሲወርዱም እጅ ለእጅ ለመያያዝ ማይክሮን እጃቸውን ሲዘረጉ ባለቤታቸው እጃቸውን ላለመያዝ ተቆጥበው እንደ ነበር ነው የተገለጸው። ይህም በካሜራ የተቀዳበት ሁኔታ ነው ያለው፣ እንግዲህ ካሜራ ውስጥ ገብቷል። ፕሬዚዳንት ማይክሮን ይሄንን ለማስተባበል ሞክሮ ነበር። በማህበራዊ ሚዲያዎች ላይ የሚዘዋወሩትን ተመልክቻለሁ ሶፍት ወድቆ ሶፍት አንስቼ ለባለቤት ሲሰጥና ባለቤት ስትወረውርብኝ የሚል አይነት ለማስተባበል የተሞከረበት ሁኔታ ነው ያለው። ይሄንን እንደ መረጃ ሳይሆን እንደው ከዚህ ምንድን ነው የምንማረው? አንዳንድ ትላልቅ ሰዎች፣ አንዳንድ የሀገር መሪዎችን ማን ነው የሚያሸንፋቸው የሚለው ጉዳይ ጋር ስንገባ ባለቤታቸው ነው ባለቤታቸው ነው እንግዲህ የሚያሸንፉ አንዳንድ መሪዎች ትላልቅ መሪዎች ባለቤታቸው ስትገለምጣቸው የተመለከተው ጥበቃቸው ወይ አጃቢያቸው፣ እንዴት ህዝብ ለእርሶ እየሰገደ ባለቤቱ እንዴት ትገለምጦታለች? በእንደዚህ አይነት ሁኔታ ብለው መሪውን ወይም ደግሞ የሚጠብቀውን ሰው ሲጠይቅ ጠባቂው ይሄ የሀገር መሪ ምን ብሎ ነው የመለሰለት? ባለቤቴ እንደዚህ ለብሼ ሳይሆን ጀግንነቴን የምታውቀው ራቆት ሆኜ ነው የምታውቀኝ፣ ብሎ ጉዳዩን ሸፈነ ይባላል። ትክክል ነው፣ እሱ እንደዛ ለብሶ ለእሷ ጀግና አይደለችም። ያንን ጠባቂውን አቴንሽኑን አስቀይሯል። በእንደዚህ አይነት ለብሼ አይደለም ጀግና መሆኔን የምታውቀኝ፣ ራቆቴን ነው ጀግና መሆኔን የምታውቀኝ፣ ለዚህ ነው አሁን የገፈጠርችኝ፣ ብሎ ያንን ጠባቂ ዝም ያሰኝበት ጥበብ ነው። ጎበስ ጥበብ ነው። እና ቅኔም አለው ቅኔም አለው። አንዳንድ መሪዎች እንግዲህ በእንደዚህ አይነት ሁኔታ በባለቤታቸው የሚሸነፉበት ሁኔታ ያለው። ውጭ ሲወጡ ጀግና ናቸው፣ እነሱን የሚደርስ ነገር የለም። ከዚህ እንግዲህ አንዳንድ ነገሮችን ለጠቅላላ እውቀት ይጠቅመናል ከሚል አንጻር ነው ጣል ለማድረግ የሞከርኩት። በሌላ መረጃ ከጃፓን ዋና ከተማ ቶኪዮ ተነስቶ ወደ አሜሪካ ሲጓዝ የነበረው አየር አንድ ተሳፋሪ በር በመክፈት መሞከሩና ወደ ሲያትል እንዲያርፍ ተደርጓል ነው የተባለው። አውሮፕላኑ እንግዲህ ካረፈ በኋላ ግለሰቡ የአእምሮ ችግር እንዳለበት ታውቋል። ወደ ሆስፒታልም ሄዷል። ክስ እንደሚመስረትበትም ነው የተገለጸው። ከወራት በፊትም እንግዲህ ከኢንዶኒዥያ የተነሳው አየር ወደ እንዲሁ አይነት ክስተት ወደ አውስትሬሊያ በመብራር ላይ ያለ እንዳጋጠመው ነው የሚገለጸው አንዳንድ ጊዜ እዚህ ላይ የምንመለከተው ነገር ቢኖር ምንድን ነው? አውሮፕላን ለመጥለፍ እና ወይም ደግሞ የአውሮፕላንን አቅጣጫ ለማስቀየር የግድ ወንድ መሆን ብቻ አይጠበቅብም። ሴቶች ድምፅ አልባ ድምፅ ያለው መሳሪያ ሽጉጥ ሊሆን ይችላል፣ ጩቤ ሊሆን ይችላል። የተማሩ ከሆኑና ካርታ ፕላን ማንበብ የሚችሉ ከሆነ ካርታ በያቸው ካለ በዚህ ካርታ በዚህ በረራ አቅጣጫህን ቀይረ እንድትበር ብሎ ያስገድዳሉ። ካርታ የለኝም ካለ የራሳቸው ካርታ ይሰጣሉ። የግድ የተወሰነ እውቀት ሊኖረው ያስፈልጋል። ማፕን ማወቅ ያስፈልጋል። ጠለፋዎች ዝናን ለማትረፍ የሚፈልጉ ሰዎች አሉ። ስራ ያለላቸው የሆነ ዝና የሆነ ስም ብቻ ለመያዝ የሚፈልጉ ነገር አለ። አውሮፕላን ስለጠለፉ ወይም ደግሞ አንድ አውሮፕላን ከሚሄድበት አቅጣጫ ወደ ሌላ አቅጣጫ መውሰድን ስራ አድርጎ በዓለም ህዝብ ፊት እንዲጠሩ በአንድ ጊዜ አይታችኋል። የሆነ ኦሎምፒክ ላይ ሮጦ ከተከራዋጮች ጋር የተቀላቀለው በስንት ፖሊሶች ነው ተይዞ የወጣው። ለምንድ ነው እንደዚህ ያደረግክ ብሎ ሲጠይቁት ምንም አይነት ነገር በዓለም ላይ ስሜ መነሳት ስላልቻለ በዚሁ እንኳን የዓለም ህዝብ በተለያዩ ማህበራዊ ሚዲያዎች ይመለከተኝ ብዬ ነው። አንዳንድ ሰዎች ለዝና የሚያደርጉታሉ። አንዳንድ ሰዎች ደግሞ የሆነ የሚፈልጉት የትም አያመልጡም። አውሮፕላን ጠልፌ የሆነ ሀገር ላይ ማሳረፍ ማለት የዛ ሀገር ፖሊስ ይዛል። ለጊዜው አውሮፕላኑ እንትን ታደርጋለህ። ዝና አውሮፕላን ጠልፍ ያለው ተአምር አይደለም። አውሮፕላን መጥለፍ በጩቤ አውሮፕላን መጥለፍ ይቻላል። በሽጉጥ አውሮፕላን መጥለፍ ይቻላል። ብቻ ስለታማ ነገር የሆነ ነገር አውሮፕላን መጥለፍ ይቻላል። ሁለት ሰው ብትሆን ጠላፋው አመቻ ይሆናል ማለት ነው። ይሄ ነው፣ ሌላ ተአምር አይደለም። ይሄንን የሚሰሩ አሉ፣ ለዝና ብሎ ማለት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ የሀገራችን ወቅታዊ ሁኔታዎች ከእለት ወደ እለት አጀንዳዎችን በመስጠት አጀንዳዎችን በመጥለፍ በማያገባን ነገር ሁሉ እየገባን የራሳችን እያረረ ሌላውን የምናማስልበት በጣም ታዋቂ በጣም ፖለቲከኞች ብዙ ነገር ማስተማር፣ ብዙ ነገር መረጃ መስጠት የምንችል ሰዎች ጥቃቅን ገመድ ጉታታ ውስጥ ገብተን እከሌ ምን ይለኛል በዚህ ጉዳይ ላይ ገብቼ ሀሳብ ካልሰጠው በማለት ምንም አይነት ነገር ሪዝን ባልለው ነገር የምንጨቃጨቅ ሰዎች አሉ። አሁን ሰሞኑን የተነሱ ጉዳዮች የሚያጨቃጭቁ ነገር እንዳልሆነ እና በጣም አሳባሪ ከአንዳንድ ትላልቅ ፖለቲከኞች የማይጠበቅ ይህንን አጀንዳ አድርጎ ወንበር ይዞ ሰዓት ሰጥቶ የጊዜ ገደብ ሰጥቶ አየር ላይ በመቆየት ይህንን የሚተነትኑ ሁኔታ ነው ያለው። ስለዚህ ኦሮሞማ ማለት ስድብ እንዳልሆነ እንደ አንድ ኦሮሞ ማህበረሰብ ላረጋግጥ እወዳለሁ። ለነበረኝ ጊዜ አመሰግናቸዋለሁ። ባሮ ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ።